አንዳንድ ሴቶች ሰውነታቸው የሚልክላቸውን መልዕክት ችላ ይላሉ። አብዛኞቹ እነዚህ ምልክቶች ትኩረት ልንሰጣቸው የሚገቡ ናቸው። በጣም ጥሩ። ችግሩን ከመጀመሪያ ጀምረን የምንመለከት ይሆናል? በእርግጠኝነት ከማከም ችግሩን ከመፈጠሩ በፊት መከላከል የተሻለ ነው። አሁን በቀጥታ ሴቶች ችላ ማለት ወደ ሌለባቸው ሰባት የበሽታ ምልክቶች እንቀጥል። ከሽንት ቶሎ ቶሎ መምጣት ጀምሮ፣ ድካም፣ ድንገተኛ ክብደት መቀነስ እነዚህን ሁሉ የምናወራ ይሆናል፣ በተጨማሪም ሌሎችንም። አንደኛ ፍሪኩዌንት ዩሪኔሽን ወይም ሽንት ቶሎ ቶሎ መምጣት ቶሎ ቶሎ ወደ ሽንት ቤት ይሮጣሉ። በተከታታይ ሽንቶ ለመሽናት ያጣድፎታል። እርግዝና ለዚህ ልዩ ሁኔታ ሊሆን ይችላል። ብዙ እርጉዝ ሴቶች ሽንታቸው ያመልጣቸዋል፣ በተለይ ሲስቁ፣ ሲያስነጥሱ ወይም ሲያስሉ። ይህም የሚሆንበት ምክንያት ብላደር ወይም የሽንት ፊኛ፣ ዩሬትራ ወይም የሽንት ቱቦ፣ እና ፐልቪክ ፍሎር መስል ወይም ማኅፀን አካባቢ ያሉ ጡንቻዎች ላይ እያደገ ባለው ጽንስ ምክንያት ጫና ስለሚፈጠርባቸው ነው። እርጉዝ ካልሆኑና ሽንቶ ቶሎ ቶሎ የሚመጣ ከሆነ ወይም ሽንት መቆጣጠር ከተቸገሩ ምናልባት ይህም ኩላሊቱ የሽንት ትቦ ወይም የሆርሞን አለመመጣጠን ችግር ሊሆን ይችላል። ከሽንት ቶሎ ቶሎ መምጣት ጋር ተያይዞ የውሃ መጥማት ካለ የስኳር በሽታ ምልክት ሊሆን ይችላል። ነገር ግን እዚህ ጋር ያስተውሉ። ታዲያ እንዴት ነው ሽንት ቤት ቶሎ ቶሎ መሄዱን የሚያውቁት? ሩል ኦፍ ተምፕ በሚባለው ህግ መሰረት በቀን ውስጥ ከአራት እስከ አስር ጊዜ መሽናት ኖርማል ነው። ነገር ግን በቀን ከአስር ጊዜ በላይ ሽንቶን ለመሽናት ሽንት ቤት የሚመላለሱ ከሆነ ሐኪም ቤት መሄድ ይኖርቦታል። ሁለተኛ፣ ፀጉር መኖር የሌለበት ቦታ ሲኖር ከመረበሾ በፊት ሰውነቶ ላይ ጸጉር መኖሩ ኖርማል መሆኑን መረዳት ይኖርቦታል። ሴቶች ግን ፀጉር ከጭንቅላታቸው ውጭ ሌላ ቦታ ሲያልግ ደስ አይላቸው። ድንገተኛ የሆነ የጸጉር እድገት ፊት ላይ እና ሰውነቶ ላይ ካስተዋሉ ሐኪም ማማከር ይኖርቦታል። ከመጠን በላይ የሆነ ፀጉር አለ ማለት ሰውነቱ ከሚያስፈልገው በላይ የወንድ ሆርሞን አለው ማለት ነው። ታዲያ ይህም ውበት ብቻ አይደለም የሚቀንሰው፣ ነገር ግን የጤና ችግሮችን ሊያስከትል ይችላል። ሜታቦሊክ ዲስኦርደር፣ ኢንፈርቲሊቲ ወይም መሃንነት፣ ኢንዶሜትሮሲስ እና ብረስት ካንሰር ወይም የጡት ካንሰር አንድ ጥናት እንደሚያሳየው ከመጠን በላይ የሆነ የሰውነት ፀጉር ያላት ሴት ምናልባት ለጡት ካንሰር የመጋለጥ ከፍተኛ እድል አላት። የወንዶች ሴክስ ሆርሞን አንድሮጅን መጠን ከመጠን በላይ የሆነ የሰውነት ፀጉር ጋር እና ከካንሰር ተጋላጭነት ጋር ይያያዛል። ሌላኛው ከመጠን በላይ ለሆነ የሰውነትና የፊት ፀጉር መንስኤ ደግሞ ፖሊሲስቲክ ኦቫሪያን ሲንድሮም ነው። ይህም ለአቅመ ሔዋን የደረሰች ሴት ላይ የሚከሰት የተለመደ የሆርሞን ችግር ነው። ሌላው ደግሞ ብጉር፣ የወር አበባ መዛባት፣ ውፍረትና የደም ግፊት አብረው ካልተፈለገ የጸጉር እድገት ጋር ከተከሰተ ፒሲኦኤስ ወይም ፖሊሲስቲክ ኦቫሪያን ሲንድሮም ሊሆን ይችላል ሶስተኛ ለረጅም ጊዜ የቆየ የሆድ ችግር አልፎ አልፎ የሚኖር የሆድ ችግር ብዙም አያሳስብም የሆድ ድርቀት ማስቀመጥ የምግብ አለመፈጨት የሆድ ህመም ወይም መንፋት ሁልጊዜ ካላጋጠመው የረጅም ጊዜ የሆድ ችግር ብዙ ጊዜ የሚያመላክተው ሌላ ችግር መኖሩን ነው እንደ ግሉተን ኢንቶለራንስ ሲሊያክ ዲዚዝ ወይም አይቢኤስ ወይም ኢሪታብል ባውል ሲንድሮም የኢሪታብል ባውል ሲንድሮም ምልክቶቹ ተደጋጋሚ የሆነ የሆድ ድርቀት ወይም ማስቀመጥ፣ የሆድ ቁርጠት ወይም የሆድ ድርቀትና ማስቀመጥ መፈራረቅ። ጥናቶች እንደሚያሳዩት አይቢኤስ ከወንዶች የበለጠ ሴቶች ላይ የተለመደ ነው። አይቢኤስ ብዙ ጊዜ ከሆድ ብግነት ጋር ያምታታል፣ ነገር ግን ሐኪም ካማከሩ የሚድን ነው። የተወሰነ የአኗኗር ዘይቤ ለውጥ በማድረግና አብሮ መድኃኒት በመውሰድ ከአይቢኤስ ሊያገግሙ ይችላሉ። ተደጋጋሚ ለሆነ የሆድ ችግር በቻሉት ስነት ሐኪም ማማከር ይኖርቦታል። አራተኛ ማዞር እና ትንፋሽ ማጠር። አንዳንድ ጊዜ ማዞር መሰማት ችግር የለውም ይህም ከመጠን በላይ በሆነ ድካም፣ ሳይበሉ ለረጅም ሰዓት መቆየት ወይም ደረጃዎችን በመውጣት ሊሆን ይችላል። ምንም እንኳን ራሳችሁን እያቃሰታችሁ ካገኛችሁት ቀላል እንቅስቃሴ አድርጋችሁ የሆነ ነገር ልባችሁ ወይም ሳንባችሁ ላይ ችግር የፈጠረ ነገር አለ ማለት ነው። ከእለት እለት እንቅስቃሴ በኋላ ተደጋጋሚ የሆነ የትንፋሽ ማጠር ካለ አንደኛው መንስኤው ኮሮናሪስ ኬሚያ ወይም የልብ ደም ስር የደም እጥረት ሲገጥመው ነው። ይህም የሚከሰተው በቂ የሆነ ደም ወደ ልብ ጡንቻዎች ሳይደርስ ሲቀር ነው። ታዲያ ይህም ሙሉ በሙሉ ወይም በከፊል የደም ስር መዘጋት ምክንያት የሚከሰት ነው። ካልታከመ ሃርት አታክ ወይም የልብ ድካም ያስከትላል። የደረት ህመም፣ ማዞር፣ ማቅለሽለሽ አብሮ ከትንፋሽ ማጠር ጋር ካጋጠመው ወደ ድንገተኛ ክፍል መሄድ ይኖርበታል። አምስተኛም አምስተኛ መንስኤው ያልታወቀ የክብደት መቀነስ ክብደት መቀነስ ጥሩ ዜና የሚሆነው በተገቢ መልኩ ሲሆን ነው። መንስኤው ያልታወቀ የክብደት መቀነስ ግን ጤናማ አይደለም። ይህም የክሮንስ ዲዚዝ ታይፕ 2 ዲያቤትስ ወይም የስኳር በሽታ ታይሮድ ዲዚዝ ግሉተን ኢንቶሌራንስ ኤች አይቪ ካንሰር ወይም የልብ ችግርን ሊያመላክት ይችላል። ከባድ የሆነ የክብደት መቀነስን የምናውቀው እንዴት ነው? ክብደቱ ላይ ትኩረት በማድረግ ነው። ያለምንም የአመጋገብ ለውጥ ወይም የአኗኗር ዘይቤ ለውጥ ከ10-15 ፓንድ በጥቂት ወራት ውስጥ ከቀነሱ አሳሳቢ ሊሆን ይችላል። ለዚህም ሐኪሞን ያማክሩ። ስድስተኛ፣ የሰገራ መጥቆር። ግልጽ ነው ማንም ውሃ ከማፍሰሱ በፊት ሊያዩ አይፈልግም። ነገር ግን ለማየት ቢያስጠላንም አንዳንዴ ማየት አስፈላጊ ነው። የሰገራው ከለር ስለ ጤናው ብዙ ነገር ይናገራል እና አንዳንድ ጊዜም እንደ ካንሰር ያሉትን ሊያመላክት ይችላል። ጤናማ የሆነ የሰገራ ወጣት ምንም አያስምጥም ሲወጣም ህመም የለውም። ብዙ ሰዎች ሽንት ቤት የሚጠቀሙት በቀን አንዴ ነው። ነገር ግን በቀን እስከ ሶስት ጊዜ ችግር የለውም ወይም አንዳንድ ቀን እየዘለሉ የሰገራ መጥቆር በፍጹም ችላ ማለት የሌለቦት ምልክት ነው። የተወሰነ ደም ሰገራ ላይ መኖር የታችኛው የአንጀት ትቦ መድማትን ያመላክታል። የአንጀት ትቦ መድማት ሊከሰት የሚችለው በአንጀት ቁስለት፣ ዳይቨርቲኩላይተስ፣ ካንሰር፣ ሄሞሮይድስ፣ ኢንፍላማቶሪ ባውል ዲዚዝ ወይም አይቢዲ እና በሌሎች የአንጀት ችግሮች ምክንያት ሊከሰት ይችላል። ሌላው ማስተዋል ያለብን አንዳንድ ለተቅማጥ የሚሰጡ መድኃኒቶችና አይረን ሰፕሊመንት የሰገራ መጥቆር ሊያስከትሉ ይችላሉ። ሰባተኛ ሁልጊዜ የድካም ስሜት መሰማት ከስራ ወደ ቤት መጓዝ በእርግጥ ሊያደክም ይችላል። ነገር ግን ረዘም ላለ ጊዜ ከደከሙት ሊያሳስቦት ይገባል። ለተወሰነ ጊዜ የሚኖር ድካም ረዘም ላለ ጊዜ ከሚኖር ድካም ይለያል። ጊዜዊ ድካም የተስተካከለ የእንቅልፍ ሰዓት ባለመኖሩ ወይም አድካሚ በሆነ የቀን ውሎ ምክንያት ሊከሰት ይችላል እና ይህም ቀለል ያለ ያኗኗር ዘይ ለውጥ በማድረግ ጤናማ የሆነ አመጋገብ በመመገብ የአካል ብቃት እንቅስቃሴ ሜዲቴሽን፣ ዮጋ እና ከሰባት እስከ ስምንት ሰዓት በመተኛት ሊስተካከል ይችላል። ነገር ግን ያለመቋረጥ የሚደክመው ከሆነ እንቅልፍዎትን ተኝተው ሲነሱም የሚደክመው ከሆነ ይህ ክሮኒክ ፋቲክ ሲንድሮም፣ ዲፕሬሽን፣ አኒሚያ፣ ካንሰር፣ ሊቨር ፌሊየር፣ ታይሮይድ ዲዚዝ፣ ካርዲዮቫስኩላር ዲዚዝ ወይም የልብ ደምስር በሽታ፣ የኩላሊት ድክመት፣ የስኳር በሽታ ወይም የስሊፕ አፕኒያ ምልክት ሊሆን ይችላል። ጤናዎትን ይከታተሉ። ከእነዚህ ምልክቶች ውስጥ ያጋጠሙት አለ? በኮመንት ያሳውቁ። ቪዲዮ ከተመቹት ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ፣ ሰላም ለእናንተ ይሆን።